ሰላም ጤና ይስጥልኝ፣ እንደምን አላችሁ የዚህ ፕሮግራም ተከታታዮች። እንግዲህ ከዚህ ጊዜ ጀምሮ በማከታተል በመዝሙር እና አምልኮ ዙሪያ ትምህርቶች ልንማር ነው። ግን ትምህርቱን ከመጀመሪያ በፊት ርዕሶቹን ልንገራችሁ። ርዕሶቹ እንደዚህ ናቸው። አንድ አምልኮ፣ ሁለት ዜማ ሶስት መዝሙር ምንድን ነው? አራት መዝሙር መቼ ተጀመረ? ማን ጀመረው? አምስት ሙዚቃ መቼ ተጀመረ? ማን ጀመረው? ስድስት መዝሙር ምን ምን ጊዜ ይዘመራል? ሰባት የመዘምራን ህብረት። ስምንት የመዝሙር ጥራት የሚለካው በምን በምን ሚዛን ነው? ዘጠኝ የህብረት መዘምራን እና የሶሎ መዘምራን አስር ስለ ዘፈን የእስራኤል ዘፈን እና የአህዛብ ዘፈን አስራ አንደኛ የመድረክ አገልግሎት አስራ ሁለተኛ ስለ ልብስ የብሉይ ኪዳን ካህናት ተቀብተው ለብሰው ያገለግላሉ። የዘመኑንም ልብስ እናነሳለን። አስራ ሶስተኛ የራፕ ሙዚቃ፣ አስራ አራተኛ ስለ ክሪኦግራፊ፣ አስራ አምስተኛ ለመዘምራን ምክር፣ አስራ ስድስተኛ ለሙዚቀኞች ምክር። እንግዲህ እነዚህ አስራ ስድስት ርዕሶች ሶስት ሙሉ ቀን ይፈጃሉ፣ በቀን ለማስተማር ግን በዚህ ፕሮግራም እየቆራረጥን ትምህርቱን እንጀምራለን። ትምህርቱን የምንጀምረው በአምልኮ በሚለው ነው። እንግዲህ አምልኮ አገልጋይ በሙሉ አሁን የጠቀስኳቸው አገልግሎቶች ናቸው። ይህንን አገልግሎት ለማገልገል ከመጀመር በፊት አምላኪዎች መሆን ይጠበቅብናል። የቤተ ክርስቲያን መሪዎች፣ ዲያቆናት፣ መዘምራን፣ ልዩ ልዩ አገልግሎት ክፍሎች ሁሉ ምን ሊሆኑ ይፈለጋል? አምላኪዎች ሊሆኑ ስለሚፈለግ እሱ ላይ እንደውም ሰፋ ያለ እና ጠንከር ያለ ጊዜ የሚወስድ ትምህርት መጀመሪያ በሱ ነው የሚጀምረው። ከዛ በኋላ ነው ወደ እነዚህ ወዳልኳችሁ የምንገባው። ይህ አምልኮውን ለመጀመር መጀመሪያ በሁለት ክፍል ከፍዬ ነው የማሳየው። የመጀመሪያውን ክፍል አሁን ጀምራለሁ። አምልኮ ማለት ምን ማለት ነው? አምልኮ ማለት አምላክ ከሚለው ቃል ውስጥ የወጣ ነው። ለአምላክ አምልኮ ያስፈልገዋል። የመፈጠራችንም ምላሽ ነው። እንደውም አምላካችን በዚህ ዙሪያ ምን ብሎናል? ከኔ በቀር ሌላ ማልክት በፊቴ አይኑሩ ሲል አምልኩኝ ነው። እግዚአብሔርን የሚያመልኩ ሰዎች ያገለግላሉ። ስለዚህ ትርጉሙ እንደዚህ ነው። አሁን ወደ አምልኮ ውስጥ ስንገባ እንደውም በሮሜ አስራ ሁለት አንድ ላይ ባለው ጥቅስ ብንነሳ ጥሩ ይሆናል። ወንድሞቹ ሰውነታችሁ ህያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኤ እለምናችኋለው ተብለናል። እኔ ተለምኘ የሆኑ ልዩ ነገሮች አሉ ገና በልጅነት እሱም ባለፈው ፕሮግራም ላይ ተናግራለሁ። አሁን ደግሞ እናንተ አዳማጮቼን እለምናችኋለሁ። ለእኔ እንደሆነልኝ ይሄም ጸሐፊ ደግሞ እንደለመነን እኔም ደግሞ እለምናችኋለሁ አምላኪዎች እንድትሆኑ ትክክለኛ አምላኪዎች ለማድረግ ያህል አላድረጉም እንዳይባል ያህል ሳይሆን፣ ከልብ የሆነ አምልኮ በመሰጠት በማምለክ ምሳሌ የሚሆኑን አባቶች መጽሐፍ ቅዱሳችን ላይ አሉ። ወደ እነሱ ሀሳብ ከመግባት በፊት አንድ እኔ ቤተ ክርስቲያን ውስጥ አንድ ዶክተር መጣና በዚህ ስለመሰጠት ሲያስተምር አንድ ነገር ተናገረ። የኢትዮ የኢትዮጵያ ገንዘቦች በሙሉ መንግስት ሰማዕት ሄዱ አለ በር ላይ መልአኩ ግቡ ይላቸዋል ከ10 ሳንቲም ጀምሮ 25 ሳንቲም 5 ሳንቲም አንድ ብር አምስት ብር አስር ብር ሁሉን ግቡ አላቸው ገቡ 50 ብር እና መቶ ብርን ግን ከለከላቸው ለምን ከለከላቸው እንዲህ አላቸው አንድ ቀን እንኳን እግዚአብሔር ቤት አይተናችኋል አናውቅም ስለዚህ ተመለሱ ተባሉ። ተመለሱ ከመባል እግዚአብሔር ጠብቀን። ምንንሁን አምላኪዎች፣ ትክክለኛ አምላኪዎች እግዚአብሔር ቤት የምንገኝና የምናመልክ እንድንሆን ያስፈልጋል። አንዳንድ የእግዚአብሔር ሰዎችን ትንሽ ማንሳት እፈልጋለሁ። ለምሳሌ ጳውሎስ ምን አለ? የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ለሊት በአጠገቤ ቆሞ አበረታኝ፣ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ ከአንተ ጋር የሚሄዱትን ሁሉ ሰጥቻሃል አለው። የሚገርም ነው። የማመልከው አምላክ ነው አለው። የምናመልከው አምላክ መልእክት ይልክልናል። ጳውሎስ አንድ ሰው ነው ግን 278 ነፍስ መሃል ሆኖ ባህር ላይ መርከብ እየተሰባበረ፣ ደንግጠው መብላት መጠጣት አቁመው በነበረበት ጊዜ አይዟችሁ፣ እኔ የማመልከው አምላክ መልአኩን ልኮ አበረታኝ፣ አንድ ነፍስ አይጠፋም ነው ያላቸው። እንግዲህ አንድ እግዚአብሔር ሰው ለብዙ ሰዎች መትረፊያ ምክንያት ይሆናል። ሰባ ሰገል የሚባሉትን ታውቃላችሁ። ወደ ኢየሱስ ክርስቶስ ሲመጡ ኢየሱስ ገና ህፃን ነው። ህፃን ደግሞ ይኑር አይኑር ይቆይ አይቆይ አይታወቅም። ሊጨነግፉም ይችላል። ግን እነዚህ ሰባ ሰገሎች እዚህ ህፃን ጋር ሲመጡ ኢየሱስን ገብቷቸው ነው እንደውም እነዚህ ሰዎች አንድ እውቀት አላቸው፣ አስትሮኖመልስ ናቸው፣ የከዋክብት ተመራማሪዎች። የሚመጡት ደግሞ ኢየሱስ ወዳለበት ከሩቅ አገር ነው። በምን ተመርተው? በከዋክብት ተመርተው። እና ይሄው እውቀት አላቸው፣ ገንዘብ ደግሞ አላቸው። ባለጠጎች ይላቸዋል ባለጠጋ እንዲህ አይነቱን ነገር ለማፈጸም ጎዳውም አይደለም። እነዚህ ሰዎች ግን ኢየሱስ ስለገባቸው በእውቀት በሀብት ጭምር ስጦታ ይዘው ኢየሱስ ፊት መጡ፣ ሰገዱ። ምን ልናደርገው ነው ያሉት? ልናመልከው፣ ልንሰግድለት መተናል። የሚገርም አስተሳሰብና ንግግር ነው። ወደ ኢየሱስ ሁልጊዜ ስንመጣ ልናከብረው ልንሰግድለት ገብቶን እንዲሆን ያስፈልጋል። እግዚአብሔር ሁላችንንም ይርዳል። ዳንኤል እናንሳ። ዳንኤል የህያው አምላክ ባሪያ ዳንኤል ሆይ፣ ሁል ጊዜ የምታመልከው አምላክህ አዳነህ አለው። ጠዋት በማለዳ ጉርጓዱ ሴት አለው። ንጉስ መጥቶ አለ የለም ለማለት እኛ እንደው አጋጣሚ እድሉ ገጥሞን እንዲህ አይነት ሰው ጉድጓድ ውስጥ ጥሎን ጠዋት መጥቶ አላችሁ፣ የላችሁ ብሎ ቢጠይቀን ምላሻችን እግዚአብሔር ይገሰጽ፣ ሂድ ብለን እንራገማለን። ይሄ የእግዚአብሔር ሰው ግን ይህንን ንጉስ በመመረቅ ነው የጀመረው። ንጉስ፣ ሆይ እንደውም አንድ ዓመት አይደለም ሺህ ዓመት ንገስ፣ እኔ የማመልከው አምላክ አድምኛላለ። እንግዲህ አባቶቻችን ነው እኔ ያነሳሁት፣ የሚሰዋ ነገር ከጃቸው አይታጣም። እንዲህ የአምልኮ መስዋዕት ያቀረቡ አባቶችን ታሪክ ነው ትንሽ ጠቀስ ያደረግኩት። ስለዚህ እግዚአብሔር በሚሊዮን የሚቆጠሩ ሰዎች ቢኖሩም በሺህ የሚቆጠሩ እውነተኛ አምላኪዎች በምድር ላይ ይኖሩ ይሆን? የአምልኮ ምክንያት በምድር ላይ የለም። ሌሎች አማልክት ሊኖሩ ይችላሉ። አምልኮ ፍቅርን ለእግዚአብሔር መስጠት፣ የእርሱን ፍቅር መቀበል ማለት ነው። ሌላ ትርጉሙ እንዲህ ላስረዳ አፍቃሪና ተፈቃሪ ራሱን ከወደደ ትክክል አይደለም። ለምሳሌ ፍቅረኞች የሚባሉት እሱ እሷን ሲወድ፣ እሷ እሱን ስትወድ፣ ወይም ደግሞ እሱ የሚያረካው ነገር እሷ ውስጥ ሲያገኝ፣ እሷን የሚያረካት ነገር እሱ ውስጥ ስታገኝ የፍቅር ልውውጥ ነው። ይህንን እግዚአብሔር በአምላካችንና በእኛ መካከል ያድርግልን። ስለዚህ አምልኮ ፍቅርን መስጠት ፍቅርን መቀበል ነው። በሌላ በኩል ግን የአምልኮ እንቅፋት አለ። ምንድነው የሚባለው? ዓለም መውደድ። ለምሳሌ ሰይጣን ውደዱኛ አይልም፣ ራስህን ውደድ፣ ገንዘብን ውደድ፣ እሱ ከጀርባ ይመጣል እና ምንጩ መቅዳት ባችል በኃጢአት ማደፍረስ ይሞክራል። በአምልኮ ውስጥ ደግሞ ሌላ ትልቅ ነገር ያለው የጌታ የኢየሱስ ክርስቶስ ደም ነው። ቃሉ ሲገለጽ ነፍሳችን ስትታጠብ ስትጠራ ማምለክ እንችላለን። አንድ እናት ያዩትን ራእይ ልናገር። መዘምራን ይዘምራሉ፣ ይህንን ያያሉ። መላእክት ከበላያቸው ይዘምራሉ። ከጀርባቸው ትልቅ መጋረጃ አለ። በመጋረጃው ላይ ብዙ ጦሮች ተሰክተዋል ተወርውረው። ግን መጋረጃው ክቡር የሆነው የክርስቶስ ኢየሱስ ደም ነው። አገልጋይ፣ ዘማሪ፣ ሙዚቀኛ ሊሸፈን ሊከለል፣ በክቡር የክርስቶስ ኢየሱስ ደም ሊሸፈን ሊከለል ይገባዋል። በግሪክ ሀገር አንድ ማንም የማያሸንፈው ሰው ነበረ። ሚስጥር ነበረው። በመጨረሻ ተረከዙን በጥይት መቱና ገደሉት። ሚስጥሩ ሲመረመር እናቱ ሲወለድ አስማቱ ውስጥ እግሩን ይዛ ነበር የከተተችው። ያልተሸፈነ አካሉ እግሩ ነው። እግሩ መተው ገደሉ። መሸፈን፣ መከለል ለእግዚአብሔር ሰዎች ዋና ነገር ነው። በስሙ በደሙ መሸፈን ይገባናል። ጠላት የለብንም ብለን ግድየለሽ መሆን አይጠበቅም። እንደውም ማርቲን ሉተር በዚሁ ጉዳይ ሰይጣን በህልሙ ከሰሰው። አንደኛ ባልንጀራውን እንደ ነፍሱ አልወደደም፣ ሁለተኛ እግዚአብሔርን በሙሉ ነፍሱ አልወደደም፣ ሶስተኛ ያለ አግባብ የተቆጣበት ጊዜ አለ አራተኛ አንዳንዴ በልቡ ክፉ ያስባል ብሎ ከሰሰው። ይህንን ሁሉ እየሰራ እንዴት ክርስቲያን ነኝ ትላለህ? አለው። ቀይ ቀለም አምጥቶ በክሱ ወረቀት ላይ ይህንን ሁሉ ኢየሱስ ከፍሎታል ብለው ሰረሰው በቀይ ቀለም። ስለዚህኛ ኃጢአታችን፣ በክርስቶስ ኢየሱስ ደም የተሰረዘልን ሰዎች ልናገለግል ይገባል። አምልኮ በዘጻታ ሶስት ሀያ አምስት እንደምናየው አምላክን አምልክ የሚል ቃል እናገኛለን። እኛ የታዘዝነው አንድ ነገር ብቻ ነው እዚህ ቃል ላይ አምላክን አምልክ። ቀጥሎ ያሉትን የሚያደርገው አምላካችን ነው። ምንድን ነው የሚለው? አምላክን አምልክ። እርሱ እህልና ውሃን ይባርካል፣ በሽታን ከመካከል ያርቃል፣ በምድር መካን ወይም የምጨነግፋትንም የዘመንህን ቁጥር ይሞላል እያለ ይቀጥላል። እኛ የተጠየቅነው አንድ፣ አምላካችን የሚያደርግልን በጣም ብዙ። ይሄንን በዝርዝር ለግላችሁ አጥኑት። በእንግሊዝ ሀገር ውስጥ የሚገኙ ቤተ ክርስቲያናት ውስጥ የጋብቻ ስነስርዓት ሲፈጸም ሙሽራው ለሙሽራይቱ ቃል እንዲገባ ሲጠየቅ በአካሌ ሁሉ አንቺን አመልክሻለሁ ይላል። ከዚህ የምንረዳው ሰው እንዴት ሰውን ከማፍቀር ከመውደድ አልፎ ማምለክ ላይ እንደደረሰ ነው። ስህተት ነው። ሰው አይመለክም? ሊመለክ የሚገባው እግዚአብሔር ብቻ ነው። ለምንድን ይሆናል አንዳንድ ጣዖትን የማምለክ ባህሪ በእያንዳንዳችን ውስጥ አብሮ እየተፈጠረ ስለሚመስል ነው። ምክንያቱም ከእግዚአብሔር በታች የሆኑ ነገሮችን ማምለክ ስለሚቀለን ነው። በሚታይ በሚጨበጥ ነገር አምልኳችን በነገራችን ላይ ይመዘናል። በኢሳይያስ ምዕራፍ አንድ ቁጥር አንድ ላይ በይሁዳ ነገስታት፣ በኦዚያን በዮአታም በአካስ በህዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞፅ ልጅ ኢሳያስ እንደዚህ ይላል። በነዚህ አራት ነገስታት ዘመን የህዝቡን የአምልኮ አይነት ገመገመ። በውጭ የሚታይ እንደነ ሙሴ አሮን የሚያደርጉት መብራቱ፣ ዜማው፣ ካህናቱ አሉ ግን እግዚአብሔር የሚወደው አይነት አምልኮ አልነበረም። በእነዚህ አራት ነገስታት ዘመን እንደ ወደኛ ዘመን ተመትቶ አምልኳችን ይመዘን ቢባል ምን እንደሚፈጠር ይገባናል? አሁን አምልኮ በጣም በተሳሳተ መልኩ በጭፈራ፣ በወካታ፣ በዳንስ በቃ ሰው ደስ በሚለው ሁኔታ እግዚአብሔር ሲመዝነው አምልኳችን እንዴት ይሆን? አንድ የቤተ ክርስቲያን ፓስተር በመንፈስ ወደ ጌታ ሄዶ ወደታች የሁሉን ቤተ ክርስቲያን አምልኮ ይመለከታል። ብዙ መዘምራን አሉ፣ ድምፃቸው አይሰማም። ከላይ ሆኖ ነው ይሄ ፓስተር ወደታች የሚመለከተው የአንድ ትንሽ ልጅ ድምፅ ብቻ ይሰማል። ይሄ ሁሉ መዘምራን እያለ ሰው እየመራ ፓስተር ሆኖ እየዘመረ ወደ ዓለም ሊሄድ ይችላል። እየጸለየና እያመለከ ግን ወደ ዓለም አይሄድ። ስለዚህ እነዚህን ጠቅለል ስናደርጋቸው አገልግሎት ከየት ይጀምራል ስንል እግዚአብሔርን ከማምለክ ይጀምራል እግዚአብሔርን ከማምለክ ይጀምራል እኛ ግን የአምልኮ ድሆች ነን እግዚአብሔር ከአምልኮ ድህነት ያውጣል ድሃ ትርጉሙ ይታወቃል የተቦጫጨቀ ልብስ ብታው ልብሱ ይናገራል እሱ ሳይናቅ ሰው የለበሰው ልብስ ነጭ ገዋን የለበሰ ሀኪም ነው ይባላል ዩኒፎርም የለበሰ ተማሪ ነው ይባላል የለበስነው ይናገራል። ክርስቶስ ከአገልግሎት በፊት አምልኮ መቅደም እንዳለበት እንዲህ በማለት ያስተምረናል፣ አምላክን አምልክ፣ እርሱን አገልግል። ስለዚህ ማምለክ ይቀድማል፣ አገልግሎት ይከተላል። አምልኳችን ሳይስተካከል የተሟላ አገልግሎት መስጠት አንችልም። እግዚአብሔርን አምልክ ወይም በማምለክ ምትክ የሚደረግን አገልግሎት እግዚአብሔር ራሱ ይጠላል። ምንም ያህል ብናገለግል አገልግሎታችን አምልኳችን ሊታካው አይችልም። ስለዚህ ጌታን እናመልካለን፣ ስለምናመልከው እናገልግለዋለን። ክርስቲያን ጊዜውን ሁሉ ለአገልግሎት የሚያጠፋ ከሆነ ለጌታ ጊዜ የለውም። አምልኮ የሚያተኩረው ጌታ ላይ ነው፣ አገልግሎት ሰዎች ላይ ነው። ለጌታ ራሳችን እየሰጠን ስናመልክ እርሱ ደግሞ በእኛ ውስጥ ተገልጦ ሰዎችን ያገልግላል። ስለዚህ አገልግሎታችን የአምልኳችን ውጤት ነው። እኛ የምንችለው ጌታን ማምለክ እንጂ ሰዎችን መለወጥ አንችልም። ሰዎችን በእኛ ውስጥ ሆነው ግን ትክክለኛውን አምልኮ ስናካሄድ ይለውጣል። ስለዚህ ምንድንን ብለን ስንል እኛ በአጭር ቃል አምላኪዎች ነን። በዚህ አምልኮ ውስጥ እግዚአብሔርን በማንነቱ ስለ ማንነቱ፣ ታላቅነቱ፣ ጌትነቱ፣ ኃያልነቱ፣ ክብሩ ሲታየን የምናቀርበው የፍቅርና የአክብሮት ስግደት ነው። በክርስትና ሕይወታችን ከምናደርጋቸው ነገሮች ሁሉ ይልቅ የሚቀድመው እና የበለጠው ስፍራ መያዝ ያለበት አምልኮ ነው። እዚህ ላይ ጠንከር አድርጌ አምልኮ ዙራ የምናገርበት የነገሮቻችን ሁሉ መነሻ ማሰሪያ ስለሆነ ነው። የሚገባውን አለማቅረብ እንደውም ወይም ማሳነስ እግዚአብሔርን መናቅ ነው። እግዚአብሔርን ከመናቅ ከማሳነስ እግዚአብሔር ይጠብቃል። ይህ እውነተኛው አምልኮ የነፃ ህይወት ምልክት ነው። በመጀመሪያ ደረጃ ነፃነት የሌለው ሰው ሊያመልክ አይችልም። ገና እንደ ዳነን የምናደርገው መስበክ ወይም በፀጋ ስጦታዎች መጠቀም ሳይሆን ማምለክ ነው። አንድ ሂሳብዊ ስራ ላሰራችሁ፣ ምስጋና ሲደመር ጸሎት ይሆናል አምልኮ ነው። ምስጋና ሲደመር ጸሎት ይሆናል። አምልኮ ትንሽ ላብራራው። በመዝሙር መቶ ቁጥር አራት ላይ እንዲህ ይላል ወደ ደጆቹ በመገዛት ወደ አደባባዮቹ በምስጋና ግቡ። ምስጋና መግቢያ በር ነው። አምልኮተ ስርዓቱ ያለው ውስጥ ነው። መግቢያ በር ነው። ጸሎትም ቢሆን ልክን አመስግኑም ጸልዩም ተብለናል። ጸሎትም ቢሆን ይህን አምጣ ይህን አታምጣ ይህን ባትሰጠኝ፣ እንደውም ማስፈራሪያ ነው። አንዳንድ የጸሎት ውስጡ ሁለቱም ውስጥ የአምልኮ ስርዓት ከሌለባቸው ትክክል አይደለም። እናመስግን፣ እንጸልይ፣ ትክክል ነው። ታዘናል እንድናመስግንም እንድንጸልይ። ግን በዋናነት ሲፈተሽ ውስጡ አምልኮ መገኘት ይገባዋል። እሺ እንዴት ያሉ ሰዎች ያመልካሉ? በሚለው በቃ ባጭሩ ልዝጋው የመጀመሪያውን ክፍል። አንደኛ የነፍስ ቤዛነት ያገኘ ሰው ያመልከዋል። ዘጻት ሰላሳ አስራ ሁለትን እዩ፣ አላብራራው። ሁለተኛ የነጻ ሰው እግዚአብሔርን ያመልካል። ሙሴ በመገናኛው ድንኳን በመሰዊያው መካከል የመታጠቢያ ሰንሰርተህ የእስራኤልን ልጆች እጅና እግራቸው ይታጠቡ እነዚህ ያመልኩኛል አለው። አሁን ሙሴ መቶ የእኛን እጅና እግራ ያጥበ? እኛ ቅድም እንዳልኩት በክርስቶስ ኢየሱስ ደም ታጥበን ነጽተን እናመልካለን። ይህንንም ዘጸአት ሰላሳ አስራ ሰባት ላይ ነው የምታገኙት። ሶስተኛ የሚያጥን ሰው ጌታን ያመልካል ጥሩ ሽታ ያለው ንጹህ ቅዱስ ዕጣን ይዘን ስንወዘውዞ መሸያጥ መቼ ያሸተዋል ስንንቀሳቀስ አንድ ቦታ የተቀመጠ ነገር ይገማል እንደው እኛ መንቀሳቀስ አለብን የሚያሸተው ስንንቀሳቀስ ነው እዚሁ ዘ ሰዓት ሰላሳ ውስጥ ነው የምታገኙት አራተኛ እየተቀባ ጌታን ያገለግላል ንጽህናችን ላይ ቅባታችን ላይ ግን ትልቅ መፈታተን አለ። በሁለተኛው ሳሙኤል አምስት አስራ ሰባት ላይ ዳዊት እንደተቀባ በሰሙ ጊዜ ሊገናኙት መጡ። የትም ያልፈለጉት ቅባቱ ጣጣ አመታ ጣጣ የአምዳ እንጂ መቀባትና ማገልገል የግድ ያስፈልጋል። መጨረሻው የነፍስ ቤዛነት ያገኙ ያመልኩታል። ሁለተኛ የነጻ ሰው እግዚአብሔርን ያመልካል። ሶስተኛ የሚያጥን ሰው እግዚአብሔርን ያመልካል። አራተኛ የተቀባ ጌታን ያገለግላል። እነዚህ የክፍል አንድ ማሰሪያዎች ናቸው።